ቅዱስ ቶማስ ዝሙት ኃጢአት ነው ብሎ አስተማረ። ዝሙት ኃጢአት ነው ብሎ አስተማረ። የፍኖተ ጽድቅ ባለቤትም መጋበያ ይላፍ ጸጋይ፣ የፍኖተ ጽድቅ ባለቤትም መጋቢያ ይላፍ ጸጋይ በታላቅ አክብሮት ምለምነው ቤተክርስቲያናን የሚወዳት ከሆነ ቢዘጋው። የተሾመ ሰው ምልክቱ ትዕቢት ሆኖ እናየዋለን። የተሾመ ሰው ምልክት ትዕቢት ሆኖ እናየዋለን። ሁሉ ነገር ከክርስቶስ እንደተሰጠው ባለማወቅ። ፍኖተ ጽድቅስ በዝማሬ የምታገለግሉ ፍኖተ ጽድቅስ በዝማሬ የምታገለግሉ እያንዳንዳችሁን እናውቃችኋለን። በነገራችን እያንዳንዳችሁ ሰላም ጤና ይስጥልን፣ ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰባዎች፣ እንዲሁም ደግሞ የግእዝ ሚዲያ እንዴት ነበረ? ዳግማ ትንሣኤ አዲስ ቀን አዲስ ብርሃን አየን፣ አይደል? እግዚአብሔር የተመሰገነ ይሁን። ደስ የሚል ነበረ በእውነት አይደል? ሁላችንም ጋር ዳግማትን ሳያልፏል ያንንም ቀን በሰላምና በፍቅር እንዳሳለፍን ባለሙሉ ተስፋ ነኝ። እንግዲህ እኔ ዲያቆና በሚልክ ነኝ ወደ እናንተ እነዚህን ያያቸዋቸውን የተቀነጫጭቡትን ቪዲዮዎች እና ያላያቸኋቸውን ወቅታዊ ሃይማኖታዊ የሆኑ መርሃ ግብሮች ይላችሁ መጥቻለሁ። ሰብስክራይብ እና ላይክ እያደረጋችሁ አብራችሁ እንድትቆዩ በትህትና ጠይቃለሁ። በቀጥታ ወደ መርሃ ግብራችን እንለፍ። እኚህ እኛ ያስለመዱን የቤተ ክርስቲያኖቻችን አባቶች ያስለመዱን ነገር አለ። እሱን ነገር ለምደን ጥፋትን ስናይ ደስ አይለንም፣ ይጎረብጣል አይደል? ግን ደግሞ ያስለመዱንን ነገር ሲሰጡን እንዴት ደስ ይለናል መሰላችሁ። እኚህ ሊቀ ጳጳስ ያደረጉት ነገር በእውነት በደንብ ከልቤ ገብቷል። ላሳያችሁ

ላቸው በጣም ደስ ብሎኝ ነው ያመጣሁት። ምክንያቱም እኛ አሁን እየሰማን ያለ ነው ላይ ላይ ማለት ከፈጣሪ በታች ከፍጡራን በላይ የሆነች እመቤታችን ወላዲተ አምላክን የሚያቃልሉ የሚሳደቡ ማለት በምንችልበት ደረጃ ላይ እዛ ደረጃ ደርሰን እየኖርን እያለን፣ በዚህ ልክ ደግሞ ክብራቸውን እንደው ሰው የሚያደርገውል ለማለት ነው እንጂ ይገባል መኮፈስ ይገባል እያልኩ አይደለም። ግን ካላቸው የጵጵስና ማዕረግ በጣም ዝቅ ብለው በቃ የኔ ቢጤሆን ፀጉሩን ሲያጸዱለን ድረስ ከደረሱ በጣም ይሄ መልካምነታቸውን ያስተማረውን እኛ አሁን ይሄን ነገር ለማድረግ እንጸየፋለን፣ አንጸየፈው። ምክንያቱም አባቶቻችን ያሳዩን ነገር ነው እና እኛም እናውቃቸው አባቶች እንደዚህ ናቸው። ከዚህ ጋር የተያያዘ እኚህ ሊቃ ጳጳስ ያሉትን በደንብ እንስማ። የተሾመ ሰው ምልክት ትቢት ሁኖ እናየዋለን። ሁሉ ነገር ከክርስቶስ እንደተሰጠው ባለማወቅ ማለት ነው በዓለማዊው ትምህርት አይደለም። እንዳለመታደል ሆኖ በመንፈሳዊው ትምህርት በጣም ተሻሉ ተማሩ የምንላቸው ሰዎች ልብ ብላችሁ ከሆነ መገለጫቸው ትቢት ነው። ከተበተ ተምሯል ማለት ነው። በእኛ ቤት እንኳ እንዳለመታደል አለመታደል ሆኖ ይሄ ክርስቶስ ተግባር ያልገባው የክርስትናው ተግባር ያልገባው ሰው ይሄን አውቂያለሁ ይሄን አውቂያለሁ ብሎ ሲኮፈስ ይታያል፣ ሲመጻደቅ ይታያል። የተሾመ ሰው ምልክት ትቢት ሆኖ እናየዋለን። ሁሉ ነገር ከክርስቶስ እንደተሰጠው ባለማወቅ ማለት ነው። እንዲህ አይነቱ ጠባይ ከክርስቶስ ጋር ያለንን ኅብረት ያሳጣል። ሊቃውንት፣ ደቀ መዛሙርት፣ ምእመናን ልብ ብንል ከእግዚአብሔር ጋር ኅብረት የሚኖረን በእግዚአብሔር ቤት ከፍ ከፍ የምንለው እንዲህ በፍቅር ራሳችንን ለሌሎች ዝቅ ስናደርግ ነው። ትክክለኛ የክርስቶስ ትምህርት የገባው የክርስቶስ ትምህርት የገባው ምልክቱ ትህትና ነው። ምልክቱ ትህትና ነው። አሁን በእኛ ዘመን እንዳለመታደል ሆኖ እግዚአብሔር ጸጋ የሰጠው ባለሀብት መገለጫው ትቢት ነው። ሲኮፈስ ይታወቃል። ሀብታም መሆኑ የሚታወቀው ሲኮራ ነው። ለብፁዕ አባታችን ቃላዩትን ያሰማልን ቆንጆ አድርገው ገልጸውልናል። አይደለ ብዙ ጊዜ ቃለ ወንጌልም ስንጠይቅ ይሁን እንዲሁ ለሰላምታም እንኳን ቢሆን ፎጣቸውን እዚች ላይ ያደርጉና በእንደዚህ ብሎ ክፉስ ብሎ የተቀመጠ ሰው በጣም ሊቅ እንደሆነ ይነገራል። አዎ ይሄ የሚታይም ነው። እየኖርንበት ያለ ነው ስለሆነ ነው። በጋዶ ያለውን ነገር ይዞ መምጣት ብዙ ያስተቻል ብዬ አላስብም፣ እና ግን በጣም ቆንጆ አድርገው ገልጸውልናል። ያለመታደል ሆኖ በኛ ቤተክርስቲያን ነው ብዙ ጊዜ እንደዚህ አይነት ነገሮች የሚፈጠሩትና ዝቅ ብሎ መኖርን ነው ክርስቶስ ያስተማረን እና ዝቅ ብንል ስናውቅ መልካም ነው ለማለት ነው። ቆንጆ ነው። ቃለት ያሰማልን አሁን ይህንን ብስራተ ገብርኤል ወይ ቤኪ ነው ምን መሰለኝ፣ አራ ኪሎ። እኔ ይህንን ሳየው የተሰማኝ ቪዲዮ የተሰማኝ ሀሳብ ምን መሰላችሁ? ልጆች ሆነን ኳስ እንጫወታለን በጣም በደንብ አድርገን ብዙ የአካባቢዎቻችን ብዙ አይነት ጨዋታዎች አሉና፣ ከዛ ጨዋታ ውስጥ በጣም የሚጫወት ልጅ ሁልጊዜ በቃ ጨዋታው ላይ የማይቀር ልጅ ምናምን አለ አብሮን ሁል ጊዜ እንትን የሚል ከኛ ጋር የሚደወርር ልበላችሁ ትምህርታችን እየተውን ምንጠፋ ባጥር ዘለን ምናምና ፋይናሊ ፈተና ተፈተነን ሲያልቅ አንደኛ የሚወጣው እሱ ነው። ልክ በቃ የዛን አይነት ስሜት እንዲሰማኝ ያደረገኝ ይሄ ቪዲዮ ነው። ምክንያቱም የምናውቃቸው ወይ ደግሞ ለእኛ የሚደርሱን በምን አይነት ገጽ ነው? እነዚህ ልጆች በቃ ጥፉ ሆነው ነው ዓለማውያን እንደሆኑ ምናምን ነው ብዙዎቻችን ምናውቀው፣ ግን እና አሁን ነው የምንጠብቃለሁ መሰላችሁ አብረውት ያሉት አብረውት የሚሰሩት ልጆች ማግባታቸው አይቀርመችም። ሲያገቡ እንዴት ነው ሚያገቡት ነው እንደዛ፣ አንደኛ እንደሚወጣው ልጅ ያህል ሸወዳቸው እስኪመስለኝ ድረስ ተሰምቶኛል እና በእውነት በጣም ነው ደስ ያለኝ። በቃ እግዚአብሔር ያክብርህ። መቼ መሰረትህን የጣልከው ቤተክርስቲያን ላይ ነውእና ፍጻሜን ቆንጆ አድርጎ ያሳምረው ለማለት ነው። እንደው ሳየው ይሄ ስሜት ስለተሰማኝ ነው ወደ እናንተ ያመጣሁት። ቆንጆ ነገርን አድርጓል ለማለት ነው። በቤተክርስቲያናችን ሁለት ጋብቻዎች ይፈቀዳሉ። አንደኛው የማስባን ነው፣ አንደኛው ደግሞ የተክሊል ነው። ስለዚህ በማስባን ነው የቀረቡት እና በጣም ደስ የሚል እንደነበረ ብዙ ቪዲዮዎች አይቻለሁኝ። ያው እናንተ ጋር ብዙ ቪዲዮዎች ደርሰዋል ብዬ ስላሰብኩ ነው በጥቂቱ የመጣሁላችሁ። በጣም ደስተኛ ነኝና ቆንጆ ነው። በዚሁ ልክ ቤተክርስቲያንን የጀርባ ቅማል ሆኖ ሲቦጦ ቡጣት ወይም ደግሞ በቃ ሰላሟን ሲነሳ የሚሆኑ ሰዎች አሉ የሚውሉ ሰዎች አሉ። እና እነመምህር ጳውሎስ ቀጸላ የተወሰነ ነገሮችን ተናግረዋል። ያንን ንግግራቸውን ተቀብለን እኛም በደንብ ብናንሰራጨው ህዝብ ጋር ቢደርስ ጳጳሳቱ ጋር፣ ሲኖዶሱ ጋር እየደረሰ የሆነ አቅም ቢኖረው መልካም ነው ላለውኝ እስኪ መምህር ጳውሎስ ያለውን ይመስማ። በዚህ ልክ የእመቤታችንን ክብር የሚገልጹ አንቀጾች ባሉበት እመቤታችን እንዲህ ተብሎ ሲጠቀስ ለምንድነው ኤዲቶሪያል ቦርዱ ኤዲት የሚያደርገው ክፍል ቆርጦ ያላወጣው? ሌላ ተልእኮ ስላለ ነው። ወይም እሳቸው አይቆረጥብኝ ብለው ከሆነ መጠየቅ አለበት። ፍኖተ ጽድቅ ፍኖተ ጽድቅ የሚባል ስም እኔ ይሄ የፍኖተ ጽድቅ ባለቤትም መጋቢያ ይላፍ ጸጋዬ በታላቅ አክብሮት ለምነው ቤተክርስቲያኗን የሚወዳት ከሆነ ቢዘጋው። የስቅለት ዕለት ካላንደር በዘጋበት ቀን እሱ ቤቱ ታቦት ነው እንዴ? ቤቱም የሚከፍተው ስግደት የቱ ጋር ነው? ንሴ ብሖ ተብሎ ለይሁዳ ወንዱ ወለውሉዱ ተብሎ ዳዊት የሚደገመው የቱ ጋር ነው? ግብረ ማማት የሚነበበው ምን ማለት ነው የራስ አዳራሽ መሰብሰብ ሌላ ቸርች ነው እንዴ እሱ እዛው አጠገባቸው ጋር ቤተክርስቲያን አለ አይደለም እንዴ ካላንደር በዘጋበት ቀን ቤቱ ማስመለክ ምን ማለት ነው ካላንደር በዘጋበት ቀን አዳራሽ ሄዶ መሪ መሆን ደሞ ሊቀጳጳሱ ምን ማለት ነው ሁሉም ነገር ብልሽትሽት ያለ ነው በዛን ቀን ሰውየው ይው እኚህ ሊቀጳጳሱ ይህን ቃል እንኳን ባይናገሩ ማለት ነው ትክክለኛዋን ትምህርት እንኳን ቢያስተምሩ በዛን ቀን እዛ መገኘታቸው በራሱ ሌላ ነው በዛን ቀን የትኛውን ማህበር ቤቱን ከፍቶ እየሰገደ ከሆነ ክልክል ነው። ሳውዲ አረቢያ የሚኖሩ እህቶቻችን ሰብሰብ ብለው ይሰግዳሉ። የለም ቤተክርስቲያን፣ የመን ከፈረሰ በኋላ ዘግቶ ቤተክርስቲያን የነበረ ቦታ ላይ ይሰግዳሉ። ታቦተ ሕጉም ባይኖርማ የለማ። እዛ የሚገኙትን እየጠየቁ ሰግደው ኪራይ ላይ ሶን ብለው ያለውን ቀማም ሰው መጨረሻ ላይ ንሴ ቦ ብለው ዘምረው ያለችዋን ቀምሰው ዳቦዋቸውን ይሄዳሉ። ሌሊት ትንሣኤ የሚቀድስ የሚቀደስ የለም። ንግ አክፍለው ግን በጋራ ተመግበው ፋሲካን ያከብራሉ። እነዚህ የተቸገሩ ናቸው። ዙሪያው ታቦት ባለበት ቤተ መቅደስ እንደ ዓለም ገና አጠቃላይ ዙሪያው መቅደስ በመቅደስ በሆነበት ታላላቅ ሊቃውንት ያሉበት ቦታ ምን ማቋቋም ተፈልጎ ነው? የስግደት ልብስ ቀሚስ ለብሰው የተቀመጡ ጓደኞቻችን አገልጋዮችስ ለምንድነው እዛ የተገኛችሁት? እናንተ ስቅለትን አክብራችኋል። የጥብጠባውን ስነ ስርዓት ሳይከናወን ተገኝታችሁ ትንሣኤም እዛው አድራችሁ ሊሆን ይችላል። የእናንተ ነገር አይታወቅም። ሶ ስለዚህ ይሄ ነገር በፍ ስትመጣ ከእናካት ተው መዘጋት ነው ያለበት። ለቤተ ክርስቲያን የሚያስብ ከሆነ ንዋይ ቅዱሳቶቹን ቢፈልግ ይሽጣቸው፣ ቢፈልግ የፈለገ ያደርጋቸው። እዛ ያሉትን አንስቶ አጠገቡን ጋር ላለ ቤተ ክርስቲያን መስጠት ይችላል። ፍኖተ ጽድቅ እንደው ቢዘጋው ደስ ይለኛል። ከዚህ በላይ ስህተት የለም። ካላንደር በዘጋበት ቀን ሰራተኞቼን ላሰግድ ነው ካለ ሰራተኞቹ እሱ የፈጠራቸው ናቸው? ነ ምንድን ነው እየተደረገ ያሉ። ስለዚህ አያስፈልግም። እና የፍኖተ ጽድቅ ስህተት ስርየት የሌለው ስህተት ነው ከይቅርታ ጋር እኔ ፈራጅ አይደለሁም ነገር ግን ስርየት የለውም የስቅለት ቀን የራሱ አዳራሹ ሰዎችን ማሰገድ ከካህንና ከቤተ ክርስቲያን ጋር እንዳይገናኙ የመከላከል ያክል ነው ለእኔ የሚታየኝ ጉንዱሾች አይደሉም አይነ ስውራን አይደሉም ዘመድ አዝማድ የሚያደርሳቸው ያጡ እስረኞች አይደሉም እስር ቤት ላሉት እንኳን ሳይቀር ቤተ ክርስቲያን ተሰርቶ የጥብጠባው ስነስርዓት በካህናት ይከናወናል ያን ያህል አስሮ የራሱ አድርጎ ማስቀረት በጣም ስህተት ነው አንደኛው ነጥብ ይሄ ነው እና ቅዱስ ሲኖዶስ በዚህ ጉዳይ ላይ ሀገረ ስብከት የሚባል ነገር አለ አይደለ? ለሊቀ ጳጳስ ሲሰጥ አንድ ሊቀ ጳጳስ ጳጳስ ተብለው ሲሾም ሀገረ ስብከት ይሰጠዋል። በሐዋርያት እንኳን በደንብ የምናውቀው ማለት ነው፣ እነ ጴጥሮስ፣ እነ ጳውሎስ፣ እነ ቶማስ እናውቃለን። በህንድ ሀገር ሄዶ ሲመለስ ነው። እንደውም ቤታችንን አግኝቷት ሰበኗን የሰጠችው አለ። እነዚህ ሀገረ ስብከት ይሰጣል እና ሀገረ ስብከታቸውን በእለተ አርብ ቀን በዚያ በክርስቶስ ስቅለት ቀን ማን ነው ጥብጣቦቹን እንኳን ባርኮ የሚያስጀምረው የሚሰጠው? ያው አንድ ሊቀ ጳጳስ ነው። ይሄ ቤተክርስቲያናችን አስተምሮ ነው አይደል? ስለዚህ የምርን በደንብ የተደራጀ በደንብ ለማጥፋት የቆመ የሚመስልና የሚታየው ነገር በደንብ ግልጽ የሆነ ነገር ይመስለኛል። የዚህን ያህል እንደዚህ ተሳስተው ነው በአጋጣሚ ነው ምና የሚባል ነገር ያለው አይመስለኝም። ይሄ ነገር ከዚህ በፊት ትላንት ከትላንት ወዲያ ባሳየዋቸው ቪዲዮ ላይ ይህንኑ ስብከት በሌላ ወደ ምህረት ላይ ታቦተ ሕጉ ከኋላቸው ቆሞ አስተምረውታል አስተምረውታል ያው የዛን ቀን እንግዲህ እንዴት ወጥቶ እዚህ እንዳልደረሰ አላውቅም። ግን ያው እግዚአብሔር መቼም ባንዴ አይደለም አደለ ነገሮችን የሚመጣው የሚቀጣው ወይም ደግሞ ካህናትን እንደው የአይኔ እንደ አይኔ ብሌኖች ናቸው ስለሚል በሰው ፊት እንትን አይቀጣቸውም። ነገር ግን በጣም ብዙ ሕዝብ ነው የያዙት። አንድ ሀገረ ስብከት ማለት በጣም ብዙ ሺህ የሚሆን የእግዚአብሔር ልጆች ያሉበት ነው። እና ይመስለኛል ለማስተማር በዚህ ሚዲያ ላይ በዋለው ወቅት ወዲያው ሆኗል። ግን ደግሞ ይሄ ሚዲያው ራሱ በዚያን ቀን እንግዲህ ጳውሎስ መምህር ብሎታል። ካላንደር እንኳን በሚዘጋበት ቀን እንግዲህ መንግስት እንኳን መንግስት በቃ ስራ የለም ብሎ በዘጋበት ቀን አዳራሹን ከፍቶ ይሄን ነገር ማስደረግ በጣም ነውር ነው በእውነትና በደንብ የሲኖዶስን መልካም የሆነ ውሳኔ የማያዳግም ነገር ሰጥቶን እፎ እንደምንል ተስፋ አደርጋለሁ ወይም ብዬ አስባለሁ። ልደተ ቃል እስኪ በቲክቶክ ያወሩትን ደግሞ ስለ ዘማሪያኑ እንደው እንስማ። በደንብ ነው እንዲህ ጨከን ብሎ ሲያዝ አንዳንድ ነገር ፍፃሜ ያምራል ብዬ አስባለሁ። ፍኖተ ጽድቅ ውስጥ በዝማሬ የምታገለግሉ እያንዳንዳችሁን እናቃችኋለን። በነገራችን ላይ እያንዳንዳችሁን በዝማሬ የምታገለግሉ ወንድሞችም እህቶችም ጭምር ስነ ስርዓት ይዛላችሁ፣ ስነ ስርዓት የእናንተ ሆድ አልሞላምና፣ ቤተ ክርስቲያን ስርዓት ውጭ የሆነ ከቤተ ክርስቲያን ለዛ ውጭ የሆነ በእኒክሽኒከ የተሞላን ዝማሬ ዝም ብለን እየዘመርን የቤተክርስቲያንን ከለንቀር እያለን ማለት አትሽሉ አትችሉ ከራበ ወጥተ ሌላ ስራ ስራ። ከዛ ውጭ ግን ቤተ ክርስቲያን እናታችን ናት። ክርስቶስን እንድንመስልላት ነው የምታስብራል። ክርስቶስን መስለት አገለግላለ። ቤተ ክርስቲያንን መስለት አገለግላለ። ከዛ ውጭ ግን በማን አለብኝነት ስሜት ቪዲዮችሁ ብቻ ይለቀቅ፣ ቪዲዮችሁ ብቻ ይለቀቅ። እናንተም ደፍራችሁ ቪዲዮ ብቻ ለመስራት ያብቃችሁ። ያኔ እኛና እናንተ እንተያያለን። ከዚህ በኋላ ለማንም አንጭሁ በዚህ ጉዳይ ደግሞ ይሄ ኢቭን የቅድስ ቤተክርስቲያናችንን ስርዓት የቅድስ ቤተክርስቲያናችንን መብት ማስከበር ኢቭን የሚያሰይቅ ከሆነ እኔ ፈለጋት ናቸው ስጠይቃል ከእናንተ ጋር አንላቀቅ። ከዚህ ይ አይ እንደዚህ ብለው ይሄ ትምህርት ስተት ነው ምናምን ብዙ ዘመን አልን፣ አረ እንዲህ አይነቱ ዝማሪ ያሬድ የዝማሪ አይደለም፣ እንዲህ አይነቱ ነገር ይሄ ትክክል አይደለም ብዙ ዘመን አለን። በጣም ብዙ ዘመን ብዙ ዘመን ጮህን ነገር ግን ጉዳዩ እንዲህ አይደለም። አሁን እየሄደ ያለው በነገራችን ላይ ፍኖተ ጽድቅ ወደ ቅዱስ ቤተክርስቲያን ተመልሷል ተብሎ በማህበሩ ላይ ያለንን ምልከታ መለስ ካደረግን ብዙዎቻችን ቆይተናል። በተለይ በዚህ ቲክታክ ፕላትፎርም ላይ ያሉ ወንድሞች ባጠቃላይ ሁሉም ሁሉም ሁሉም በሚባል ደረጃ መልካም፣ በቃ እየተመለሰ ያለ ማህበር ከሆነ ሲጫና እናብዛባቸው ተብሎ ሁላችንም ከእኔም ጭምር፣ ሌሎች ወንድሞችም ጭምር እይታችንን መለስ አድርገን ነበር። ነገር ግን በማን አለብኝነት ስሜት ስህተት የሆነ ትምህርት ፈገግ እየተባለ እየተፖሰተ፣ በማን አለብኝነት ስሜት አሸበለ ገዳዬ አሃይ ገዳዬ የሚመስሉ ዝማሬዎች ዝም ተብሎ እየተለቀቀ፣ አንዘልቃትም ነው። አንዘልቃትም። ሚዲያው የራሳችሁ ነው። ስትፈልጉ ፎቶአችሁን፣ ስትፈልጉ የምትፈልጉትን ነገር፣ ስትፈልጉ ቭሎጋችሁን ስሩበት፣ አይመለከተንም። የቤተ ክርስቲያን ትምህርት ግን ንብረታችን ነው። የቤተ ክርስቲያን ዝማሬ ግን ንብረታችን ነው። ንብረታችን በሆነ ነገር ላይ ደግሞ ማንም መቀለድ አይችልም። ከዚህ በኋላ የቅድስት ቤተ ክርስቲያናችንን ስርዓት የምናስከብረው እኛ እንጂ ሌላ ማንም አይደለም። አለቅ የቤተ ክርስቲያን ስርዓት ጥሰት እየተደረገ ነውና እኛ ኦርቶዶክስ የሆንን ወጣቶች በአጠቃላይ እርምጃ እንወስዳለን። በዚህ ጉዳይ አንደራደር አንደራደርም። ይሄ ነገር ፈለጋትና ቴዎስ ለተቃል ብያችሁ ነበረ። ይቅርታ ፈለጋትና ቴዎስ ቆንጆ አድርጎ ነው የገለጸልን። አዎ በተቻለ አቅም የሚያወጧቸውን ዝማሪዎች ሰምታችኋቸው ከሆነ፣ ያው እዚህ ላይ ለማምጣት በጣም ታትረው ስለሚሰሩ ትንሽ ሰከንድ እንኳን ማሰማት በቃ ያዘጋል። በደንብ ተደራጅተው እንደሚሰሩ ያስታውቃል። ለዛ ነው መዝሙሩን ላሰማቸው ያልቻልችሁት ግን የራሳቸው ፍኖተ ጽድቅ ብላችሁ ገብታችሁ ሰርች ብታደርጉ በደንብ የምታገኙት ይሆናል። በፍጹም ኦርቶዶክሳዊ የሆኑ ለዛ የሌላቸው ቃና ሙዚቃ የሚመስሉ ነገሮችን የምንሰማውና ቤተክርስቲያናችንን የሚኮረኩሙ ወይ ደግሞ እንዲ የጀርባ አቅማል ሆነው የሚሰረስሩትን በእንደዚህ ሁኔታ በማጋለጥም ጭምር በዚህ ልክ ተዋግተን ብናተርፍ የተሻለ ነው ብዬ አስባለሁ የራሳችንን ኃላፊነት እንድንወጣ ማለት ነው። እሺ እስኪ መምህራችንን እንስማ፣ ቆንጆ መልእክት አላቸው። ቶማስ ዝሙት ኃጢአት ነው ብሎ አስተማረ፣ ነፍስን ይገላሉ አስተማረ። አንድ መሸተኛ ሴት የለመደ ሄዶ አብረን እንተኛ ብትለው ምን ትላለች ብሎ ካራውን አወጥቶ አንገቷን ቆርጦት ወዲያ ጥሎት መልካም የሰራ መስሎት

ተማሪዎቻቸውን ሰበሰቡና፣ ጻድቁ አብይ እግዚ ልጆች እባብ ከሚነድፋችሁና የሴት ፍቅር ከሚነድፋችሁ ብለዋል። ታቀለብ ልጆች ነው አባታችን፣ ምን ደካውት የባ መርዝቁ ይገልጣል የሴት ፍቅር ግን ደስ ያሰኛል አይመርቁ በካል ከመብከ ፍቅረ ብእስ ይተስተን በባርከ በልቦስ አያ አስቀሩ ካው ይባላል። ኋላ ምን አሉ ለሴት የወንድ ፍቅር ከሚነድፋት ወንድ የሴት ፍቅር ከሚነድፈው እባብ ቢነድፈው ይቀላል። ለምን ቢሉ መጀመሪያውኑ እምነት ካለ በማርቆስ ወንጌል ምዕራፍ 6 ቁጥር 14 አለ። የእባብ መርዝ ምን ማያደርግ ቢገልም እንኳ ስጋ ነው። ፆታዊ ፍቅር ግን ስጋንም ይገለዋል ነፍስንም ይገለዋል ብሎ መክረዋል። ሰምታችሁታል። አዎ፣ የሴት የወንድ ፍቅር የሚባለው ዝሙትን ፍቅር አይደለም። ዝሙት ነው። ፈቃድ ነው። ፍትወት ነው። ታገ ነው ሲመጣ እገሌን ወደድኳት አትበለኝ አይባልም። አይባል ደህና ዋላችሁ እገሌን ወደድኳት ስትለኝ እኮ በሌላ አነጋገር አንተን ጠልቻለሁ እያልከኝ፣ መጀመሪያ ላይ እንደምትወ ለምን አትነግረኝ? አዎ ምክንያቱም ከሷ የምትፈልግ ስገባ ነዋ። ወደኋት አይደለም እንደ ውሻ ውሻ ባለቤቱ ስጋ ይዞ ሲያይ ጅራቱን እያወዛወዘ ባለው ነው መከተል ነው አይደለም ያችን ስጋ እስኪያገኝ ድረስ አይደል ያዞንባ እስከምትወጥ ነው የውሻ ጅራት ቁርስ እስከሚያገኝ ድረስ ነው እህቶቻችን ወደድኩሽ ሲልሽ ሊነክስሽ መፈለጉን በዚህ ወቅ ውሻ ነው ስ ውሻ ሰምታሽኛል ውሻ ነው ወደድኩሽ ካልሽ ውሻ ነው ያዘው ምክንያቱም ጋኔን አድሮበት ነው አንቺን ብቻ የወደድን ምክንያቱም ከአንቺ ያንቺን ክብር ለማዋረድ ነው። ሌላ ምን ፍላጎት አለው? ታዲያ ምንድን ነው ታዲያ ማለት ያለብኝ ጋል ልምከር ግራ መጀመሪያ ራስ ከዛ በኋላ ቁጭ ብለን ጸሎት ታደርግ ታስብና ማድረግ ካለብ እኳ ሽማግሌ ልከ ወይ ደግሞ እንዴት ነው እግዚአብሔር ቢፈቅድ ጸሎት እናድርግ ይሆን ለጋብቻ ፈልጌሽ አይ አይዞ በተግባር አውቀዋለሁ። ገብቼበታለሁ እንደዛ ለት ይባላል ሲሆን ሽማግሌ መላክ ነው። አሊያ እንዲያው ብለ እህቶች ደግሞ የማይሆን ከሆነ አይሆንም ማለት ነው። ላስብበት አትበል። ለምን ላስብበት ትርጉሙ የእውነት ነው። ማንኛውም ሳይኮሎጂ ምንድን ነው የሚሉት እነዚህ አማካሪዎች ላስብበት ካለች ወዳያለች ማለት ነው። እንደዚህ ስለሚባልባቸው የማትፈልጉ ከሆነ አያያያይ ተውተውተው እማይሆን ከሆነ እንዲያውም የሆን ከመሰላችሁ ደግሞ

ኑ በሉ በረከት ውሰዱ፣ አላቸው። ያ ተራው ደርሶ ሊወስድ ሲል እጁ ደረቀች። ተናገር፣ እስመ ዘለፈከ ጸጋ እግዚአብሔር። እግዚአብሔር ዘልፈዋልና ተናገራል። እኔ ኔ ገድልኳታል ለምን አለው። እንዘቡታለች ለብሴን ከምትገል ነው እየስጋዋን ገድልኳታል። ጥሩ አላደረክም፣ ይህ እኮ የአውሬ ሥራ ነው። በል ቀኝ እጇን በግራ እጅ ያዘዋል። ምክንያቱም እሷ ፊት ለፊት እሱ ፊት ለፊት ሲሆን ተቃራኒ አይደለም የሚሆን እጁ ቀኛን በግራ ግራዋን፣ በቀኝ ያዝ። ከዚያ ጠጋ ብለህ አንገቷን ከደረቷ አገናኘዋለሁ። አገናኘው ቀድሞ በሰይጣናዊ ስራ ገደልኩሽ፣ ዛሬ ግን በኢየሱስ ክርስቶስ ተነሽ በላት። ያለ አፈፍ ብላ ቀጥ። ታዲያ አርኬውን ላ ሰላም ነው ቶማስ ድረ ለምሲት አህዋ በቤተ መያሴ እንተሐረድዋ ሶበተሰአላትን ግሮ

ቅዱስ ቶማስን ከምድር ማል ከላይ መይተዋለች እንዲህ ነው ክብራቸው ከዚ የሰውልድ መከራ ተናግራለች። ብዙዎች አምነዋል። የሐዋርያው በረከት ይደረበ ከአሜን ይቀርል አሜን እንበላ። አምስት ደቂቃ ዝም አልኳቸው። መካሪዎች አሉ፣ ገሳጭ አሉ፣ አስተማሪዎች አሉ። በደንብ የተለያዩ ነገሮች ናቸው እነዚህ ያርን መምህራችን መምህር ዮርዳኖስ እስኪ ከየትኛው ነው እናንተ ጋር የሚመዘ ነው የሚናገራቸው፣ አንዳንድ ቃላቶች በጣም የሚኮረኩሙ ለምን እንደዚህ ድረስ ትናገሩናላችሁ የሚያስብል የሚመስል ሆነው ይሰማናል፣ ብዙዎቻችን አይደል። ግን እንደዛ አይደለም። እስኪ በቀና ልብ እንደው በአስተውሎት ብንሰማው የምር ለእኛ የተነገረ እስኪመስለን መስለን ድረስ ነው በደንብ አድርጎ ቀብቶ የሚነግረን አዋስቶ እና ቃላት ያሰማልን ለማለት ነው። አንዳንድ አባቶች አሉ፣ አባ ገብረ ኪዳን ይሳደባሉ። መምከር ሲፈልጉ ወይም ደግሞ ራችሁ ላይ ያለውን አጋንንት መሳደብ ማባረር ሲፈልጉ እንደም ይሳደባሉ። በግልጽ እኮ ነው። አሁን እንደም መምህር ዮርዳኖስ እንዲህ ናችሁ ገልቶ አትሁኑ። ወይ ደግሞ አሁን ለምሳሌ ያለበት ነገር ምንድነው እወድሻለው አይባልም። እንዴት እወዳለው ይባላል። አካል ላይ ሰውነት ላይ ያለው ሀገር እንትን የሚጫወትብህ ብሏል። በሌላ መምህር ይሄንኑ ንግግር ላሰማችሁ። ገዳም ስትሄዱ በተለይ በጣም ብዙ አባቶች ይሳደባል። አባቴ እንደው ቢባርኩኝ ብዬ ነበር አፈሪያ ብላ ይላሉ። ሩጣው ይጠፋል። ቆይ እኛ የት እንጠጋ ትላላችሁ? እዚያ በኋላ ከአለሙ ሰልችቶን ስንመጣ እነዚህ ደግሞ መሳደብ አባትን የትንድ ትላላችሁ? ግን የሚሰድቧቸው እናንተ ላይ ያለውን ሰይጣን ነው እንጂ እናንተን አይደለም። አንድ ጊዜ ትዝ ይለኛል። አሁን ያረፉ አባት አሉ፣ በረከታቸው ይደረሰን። ቅድስት ክርስቶስ ሰምራ ነበር የነበሩት ስላረፉ እንናገር ብዬ ነው። ጣና ገዳማት ውስጥ ካለችው ከእናታችን ከቅድስት ክርስቶስ ሰምራ ከገዳሙ እና ከአርባ ዓመት በላይ ነው የዘጉት የሄዳችሁ አይታቸዋቸው ሊሆን ይችላል። እና የሆነ ጊዜ ላይ ተሰብስበን ሄድንና ምልታረግ መተናት አሉ። ቢባርኩን አፈር ብላ ያንተ ቡራቂ ቢያስተምሩን ብለን ነው። ሰይጣን ይምከርህ ጥሩ ሰባኪ እሱ አለልህ። ሔዋንን የሰበከ እሱ ይሰብካል። አሁን እንደዚህ ይባላል ይባላል። ውጣልኝ አንተ ሰይጣን። ተሰብስበን ሂደን እኮ ነው ስራዬ ብለን ማለት ከፊቴ ውጣልኝ። ዝም ብለን ቁጫል ወደ ሶስት ሰዓት አራት ሰዓት ካስቀመጡን በኋላ ኮቸሮ ይዘውልን ወጡ። እናንተም ማትረው ስቲቭኑ ይገርማችኋል። ያን ኮቸሮ አምጥቼ የብዙ ሰው ሆድመም አስወግዷል። ሰድበው የሚሰጡን እኮ አባቶቻችን ይረባል። ይህችን ለማሰማት ፈልጌ ነው። በእኔ ህይወት እንኳን እንዲሁ ከጓደኞቼ ጋር የገጠመኝ ቆንጆ እንደዚሁ አይነት ነገር አለ። ንስሐ ጓደኛዬ መግባት ፈልጎ፣ ንስሐ ልንገባ ሄደን አንድ አባት ጋር ንስሐ ልንገባ ነበረ ስንላቸው፣ መምጣታችሁ ይበቃል፣ በቃ ሂዱ አሉ እና የዛን ቀን ከበር እስክንወጣ ድረስ በጣም ደስ ብሎን ነበረ ግን ቆይ እስኪ ይሄ ነገር እኮ ትክክል አይደለም፣ እንዴት እንደዚህ ይላሉ? ደግመን ሄደን እንጠይቃቸው ብዬ እንደው ዝም ብዬ ነው። እሱንም ተመልሰን ሄደን ስንጠይቃቸው ምን አድርገህ ነው አሉ እና ያው እኔ ዞር አልኩኝ፣ ያደረገውን ነገር ተናገረ። ከዛ በቃ መናገርህ በቂ ነው በልሂድ አሉት መልሰው። ከዛ ጥሩ ነው እንኳን ተናገርክ ወጥተዋል፣ በቃ ሂድ ይሉታል እና አሁን እንዲህ አሉኝ። ስንል አይ ቆይ እስኪ አሁን እንጠይቅ ስንል ለሶስተኛ ስንጠይቃቸው በጣም ተሳደቡ። ምን ትነዘንዘኛለህ ሂድ በቃ ሂድ አልኩ አይደል ሂድ አሉ። ከዛ በቃ እንደዛ አሉን ስንል እሱ ደግሞ ንስሐ ካልገባው በቃ እኔ ጨንቆኛል። በዚህ ምክንያት ንስሐ ገብቼ የሆነ እንደው የሚቀልልን ነገር አላደል፣ አንዳንድ ጊዜ አውርተን የሚወጣልን ነገር ልክ እንደዛ ንስሐ ቢገባ የሆነ ነገር ቅጣት ቢሰጡት በዛ ነገር እንደሚቀልለት እርግጠኛ ሆኗልና በቃ ወይ ሌላ አባት ጋር እንግባ ብለን ከዛ ሌላ አባት ጋር ስንገባ ለካ እኛ ሁለተኛው አባት የምንገባበት ሄድ ነው የመጀመሪያው አባት ሲያባርሩን አይተዋልና፣ ምን ይሉናል እዛ ጋ ያሉት አባት ጋር ሄዳችሁ ንስሐ ግቡ፣ እሳቸው ጋር ተናገሩ፣ አባረውን የመጣ ነው ምናምነት አይቻችኋለው። እሳቸውም ንስሐ ልትገቡ የመጣችሁት የእውነት የእውነት ተጸጽታችሁ መሆኑን ማረጋገጥ ፈልገው ነው እንጂ ንስሐ መከልከል ፈልገው አይደለም ተጸጽታችሁ ነው ወይስ እንደው ስለድበር ኃጢአት ነው ብላችሁ ስላሰባችሁ ነው የመጣችሁት? ወይስ ድጋሜ ላታደርጉት ነው ያን ነገር በምን ያህል ልክ ነው ብለው አስተምረውናል። እና ተመልሰን ለአራተኛ ዙር ስንሄድ ተቀብለው በስርዓት ንስሐውን ሰጥተው እንዲህ ነው የምር ንስሐ እንደው ጥለህ ለመሄድ በቃ ገብቷል ለመባል ንስሐ ገብቷል ለመባል አይነት ነበረብን። የእውነትም አካሄዳችን ነው እንዲህ የሚመክረንን የሚገሥጸንንና የሚያስተምረንን መምህር እየለየን ሦስቱንም ግን በሚያስፈልጉን ሰዓቶች እየወሰድን ብንጠቀምባቸው መልካም ነው ለማለት ነውና ከታዩት ቪዲዮዎች ውስጥ ተምረንበታል፣ ተገስጸንበታል ብዬ አስባለሁኝ እና እስካሁን ድረስ ከመጨረሻው ድረስ ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ መርሃግብር ተገናኝተን ዳግም እስከምንማማር ድረስ ጨር እግዚአብሔር አምላካችን ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋህዶ ቤተክርስቲያንን ክፍድ ግፍ አድርጎ ይጠብቅልን። ዳሯን መሳት ማለዋን ገነት ያደርግልን። ሰላም ቆዩንቸው